በዓለም ዙሪያ ያላችሁ የእግዚአብሔር ቤተሰቦች ቅዱሳን ሁሉ በጌታ በክርስቶስ ኢየሱስ ስም ሰላም እንላችኋለን ይህ በኮልፌ ቃለ ሕይወት ቤተ ክርስቲያን ከኤልሻዳይ ቴሌቪዥን ጋር በመተባበር የምናቀርብላችሁ የጸሎት እና የፈውስ ፕሮግራማችን ነው ፕሮግራማችንን በጌታ በክርስቶስ ኢየሱስ ስም እንጀምራለን ማንኛውም አይነት የጸሎት ጥያቄ ካላችሁ አስተያየትም ጭምር ያላችሁን ሀሳብ እንድታጋሩን ከታች በተቀመጠላችሁ የስልክ ቁጥር እንድትደውሉልን እንዲሁም ደግሞ በቴሌግራም ቻናላችን በዩቱብም እንዲሁ ልታገኙን የምትችሉ መሆኑን በዚህ አጋጣሚ ልናሳውቃችሁ እንወዳለን። የጸሎት ርዕሳችሁን ብቻ ሳይሆን ደግሞ እንደዚሁ ምስክርነት ያላችሁ እግዚአብሔር በዚህ ፕሮግራም ያደረገላችሁን ነገር ለእኛ በመንገር በዚህ ነገር ላይ በአምላካችን በእግዚአብሔር ፊት እንድናመሰግን ለሌሎቹም ደግሞ መጽናት መበርታት ምክንያት ስለሚሆን ምስክርነቶችም ካላችሁ ምስክርነቶቻችሁንም ጭምር ደውላችሁ እንድትነግሩን ልናበረታታችሁ እንወዳለን። እግዚአብሔር ዘመናችሁን ይባርክ። ፕሮግራማችንን በጌታ በክርስቶስ ኢየሱስ ስም ጀምረናል። ከእግዚአብሔር ቃል አንድ ስፍራ አነብና ከዛ በኋላ አብረን እንጸልያለን። የማነብላችሁ ቃል የሚገኘው በአንደኛ ሳሙኤል ምዕራፍ አንድ ላይ ነው። በዚህ ክፍል ላይ ያው የምናውቀው ታሪክ ነው ያለው። ይሄን ታሪክ እንዲሁ ዝም ብዬ በመንገድ ከዛ በኋላ ክፍሉን አነብላችኋለሁ፣ ልናገርበት የምፈልገውን ክፍል ያው የምታውቁት ታሪክ ነው። ሀና የምትባል ሴት ለረጅም ዘመናት፣ አጭር ጊዜ አይደለም፣ ለረጅም ዘመናት ሳትወልድ የቆየች። በሌላ መልኩ ደግሞ ሌላኛዋ ሴት እንዲህ እሷ በመውለድ የምትታወቅ ሴት ነች እና ሁለቱ መካከል ያለውን ሁኔታ እንመለከታለን። እቺ የምትወልደዋ ሴት እልቃና ምንድነው፣ እልቃና በሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናናና ለወንዶቹ ለሴቶቹም ልጆቿ ሁሉ እድል ፈታቸውን ሰጣቸው ይላል እና እቺ ፍናና የምትባለው የምትወልደዋ ሴት ሃናን እጅግ በጣም ታበሳጫት ነበረ። ባለመውለዷ እንከኗ ወይ ደግሞ ጉድለቷ ይሄ ነው፣ አለመውለድ እና መካን መሆን እና፣ የምትፈልገው ነገር አለ፣ ልጅ ትፈልጋለች። በየዓመቱ ይሄ ነገር ይመጣል። በየዓመቱ እቺኛዋ ትወልዳለች፣ በየዓመቱ ግን ሃና አትወልድም። በወለቱ መካከል ያለው ልዩነት ይሄ ነው፣ ሃና አትወልድም፣ ፍናና ደግሞ ትወልዳለች እና ባላቸው ለሁለቱም ስጦታን ሰጠ ይላል። ለሀና ደግሞ የተለየ ስጦታን ይሰጥ ነበረ ሀናን ለማጽናናት ለማበረታታት የማያደርገው ነገር የለም። የሰው ማበረታታት የትም አያደርስም፣ የትም አያደርስም። የሰው ማጽናናት የትም አያደርስም። እግዚአብሔር ከላይ ሲመጣ እግዚአብሔር ሲያጽናና እንጂ። ጌታ ስሙ የተባረከ ይሁን። እንግዲህ ይሄ መውለድና ለመውለድ የሚባለው ወይ ደግሞ ያለውን ጉለት ስንመለከት ሌሎች ሰዎች እንዴት ይመለከታሉ? ባለቤቱ ስራሱ ስለ ራሱ ያለው አመለካከት ምን ይመስላል? ብለን ስንመለከት ብዙ ጊዜ ከኃጢአት የተነሳ ነው፣ ከበደሌ የተነሳ ነው፣ እንዲህ ስለሆነ ነው፣ እንደዛ ስለሆነ ነው ብለን ራሳችን ድንኮንን ጠላትም ያንን መንገድ አግኝቶ ሁልጊዜ በእኛ ላይ የክስ መዝገብ የሚያቀርብበት ሁኔታ እንመለከታለን። እና በዚህ ቦታ ላይም ፍናና የምትባለዋ ሴት በዚህ እነ መልኩ ታበሳጫት እንደነበረ እንመለከታለን። በጣም የሚገርመው ግን ክፍሉ ላይ አሁን ሳነብላችሁ የምንመለከተው ደግሞ ደጋግሞ የሚነግረን አንድ እውነት አለ። የሃናን ማሐፀን ማን ነው ይዘጋው? ለምንድን ነው ይሄ ሊሆን የቻለው? የሚለውን ስንመለከት ቁጥር አምስት ጀምሮ እንዲህ ይለናል። ከቁጥር አራት ጀምሮ አነባለሁ። ህልቃናም የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናናና ለወንዶችና ለሴቶች ልጆቿ ሁሉ እድል ፈንታቸውን ሰጣቸው። ለፍናናና ለወንዶች እና ለሴት ልጆቿ እንግዲህ ወንዶች ልጆች አሏት፣ ብዙ ሴቶች ልጆችም አሏት። እንደዚሁ ብዙ ናቸው ማለት ነው። ለእነሱ እድል ፈንታቸውን ሰጣቸው ይለንና ሀናን ይወድድ ስለነበረ ለሀናን ሁለት እጥፍ እድል ፈንታ ሰጣት ይልና የሚነግረን አንዱነት አለ። እግዚአብሔር ግን ማህፀናን ዘግቶ ነበር ቁጥር ስድስት ላይ ይደግምልና እግዚአብሔርም ማህፀኗን ዘግቶ ነበርና ጣውንቷም ታበሳጫት፣ ታስቆጣትም ነበር። ሁለት ቦታ ላይ ልብ በሉ። ቁጥር አምስት መጨረሻ ላይ ይቅርታ፣ ቁጥር አምስት መጨረሻ ላይ እግዚአብሔር ግን ማህፀኗን ዘግቶ ነበረ። ቁጥር ስድስት ሲጀምር እግዚአብሔርም ማህፀኗን ዘግቶ ነበረና ይለንና በዚህ ምክንያት ጣውንቷ ስቆጣት ታበሳጫትም ነበር ብሎ ይለናል እና ለምንድን ነው ይሄ ነገር የሆነው? ብለን ስንል ቀጥሎ ባሉት ክፍሎች ብዙ ነገሮች እንመለከታለን። በሃና ሕይወት ውስጥ እግዚአብሔር ነገሮችን ሲያዘገኝ የእኛን ነገር ሲይዝብን ከእግዚአብሔር ከሆነ ከኋላ የሚመጣው ቆይቶ ዘግይቶ የሚመጣው ነገር ለእኔና ለእናንተ መልካም ይሆናል። ጌታ ስሙ ይባረክ። የኔና የእናንተ ነገር ያለው ወገኖች አሁን ልነግራችሁ የምፈልገው ይሄ ነው። የኔና የእናንተ ነገር በእግዚአብሔር እጅ ተይዞ ከሆነ እግዚአብሔር ይዞት ከሆነ ጌታ ስሙ ይባረክ። ፍጻሜው ሲመጣ ጊዜው ሲመጣ ጊዜው ሲደርስ ሁሉ ነገር መልካም ይሆናል። ከሁሉ የሚበልጥ ከሁሉ የተሻለን ስጦታ እግዚአብሔር ይሰጠናል። ሃሌሉያ። እዚህ ቦታ ላይ የምንመለከተው በአና ባህና ህይወት ውስጥ ይሄ ነው አና እጅግ በጣም ከባድ ጊዜ እንዳሳለፈች እናውቃለን። ከባድ ጊዜ፣ መራራ ጊዜ፣ የለቅሶ ጊዜ፣ በተደጋጋሚ በእግዚአብሔር ፊት የምትጮሁበት ጊዜ እንዳሳለፈች እናውቃለን። ግን ጊዜው ሲደርስ እግዚአብሔር ሲጎበኛት ምዕራፍ ሁለት ላይ የምናገኘው የተለየ ታሪክ ነው። ሀና የምስጋና ጊዜዋ ነበር። ምዕራፍ ሁለት ላይ እሱን ጥቂት አነብላችሁና ከዛ በኋላ አብረን እንጸልያለን። ይቅርታ አትታበዩ። ቁጥር ሶስት ላይ አትታበዩ በኩራትም አትናገሩ እግዚአብሔር አዋቂ ነውና እግዚአብሔር ስራውን የሚመዝን ነውና ካፋችሁ የኩራት ነገር አይውጣ። የኃያላንን ቀስት ሰብረዋልና፣ ደካሞችን በኃይል አስታጥቀዋል። ጠግበው የነበሩት እንጀራን አጡ፣ ተርበውም የነበሩ ከራብ አርፈዋል። መካኒቱ ሰባት ወልዳለችና፣ ብዙም የወለደችው ደክማለች። እግዚአብሔር ይገድላል፣ ያድናል፣ ወደ ሲኦል ያወርዳል፣ ያወጣል። እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል፣ ያዋርዳል፣ ደግሞ ከፍ ከፍ ያደርጋል እያለች ምዕራፍ ሁለት ላይ ስንመለከት፣ የድል ዝማሬ፣ የምስጋና ዝማሬ እግዚአብሔር ያደረገላትን ነገር በማሳየት በማየት የምትዘምርበትን ዝማሬ እንመለከታለን። ከየት ነው የመጣው ይሄ ነገር? ሃሌሉያ! እንዴት ነው የሆነው ይሄ ነገር? የሀና ነገር የነበረው በእግዚአብሔር እጅ ላይ ነው። ዘግይተዋል። መዘግየቱ አሳዝኗታል። ዘግይተዋል በመዘግየቱ ብዙ በእግዚአብሔር ፊት አልቅሳለች። የለቅሱ ዘመናት ነበሩ። ዘግይቷል። ልቧ በጣም አዝናለች። ዘግይቷል። በብዙዎች ዘንድ መጠቋቋሚያ ሆናለች። ሰዎች ቢያጽናኗትም ባሏ ሊያጽናናት ቢሞክር እንኳን ልትጽናና አልቻለች። እግዚአብሔር ሲመጣ ግን አዘመራት። ሃሌሉያ! እግዚአብሔር ሳሙኤልን ሰጣት። ዛሬም በተለያየ ምክንያት የምታዝኑ ሰዎች፣ በተለያየ ምክንያት የምታለቅሱ ሰዎች በተለያየ ምክንያት ነገራችሁ የዘገየባችሁ ሰዎች አሁን እንዳነበብኩላችሁ ምዕራፍ አንድ ላይ ቁጥር አምስት እና ስድስት ላይ እንዳሳየኋችሁ እግዚአብሔር ማህፀኗን ዘግቶ ነበር። ሰይጣን አይደለም የሆነ ህመም አይደለም። ራሱ እግዚአብሔር ማህፀኗን ዘግቶ ነበር ይቆይ ብሎ። ሃሌሉያ፣ ይቆይ የከበረ ነገር አለ። ግን ይሄ የከበረ ነገር ጊዜና ሰዓት አለው የሚመጣበት የሚወለድበት ብሎ ነገራችሁን ያዘገየባችሁ ሰዎች ከፊት ለፊታችሁ ምዕራፍ ሁለት አለ እግዚአብሔርን የምታመሰግኑበት እግዚአብሔርን የምታከብሩበት የድል ዝማሬ እግዚአብሔር የምትዘምሩበት እምባ ከአይናችሁ የሚታበስበት ሃሌሉያ ሰዎች ከእናንተ ጋር እግዚአብሔርን የሚያከብሩበት ጊዜና ሳታል የከበረ ነገር በቤታችሁ የከበረ ነገር በሕይወታችሁ ይወለዳል። ሃሌሉያ እምባችሁ ይታበሳል። በዚህ መንፈስ ሆነን በአምላካችን በእግዚአብሔር ፊት እንጸልያለን። ሃሌሉያ ጌታ ሆይ ስምህ ይባረክ። እናመሰግንሃለን፣ እናከብረሃለን። አንተ ታላቅ አምላክ ነህ። አንተ ጻድቅ ነህ። እንዳንተ ያለ የለም። የረዳህን እግዚአብሔር፣ ያገዝከን እግዚአብሔር፣ ለዚህ ያበቃህን እግዚአብሔር፣ ስለ ወገኖቼ ስለ ራሴ እግዚአብሔር ሆይ ስለ ወንድ ባሪያዎች ስለ ሴት ባሪያዎች እጅግ አድርጌ አመሰግንሃለሁ። እግዚአብሔር ሆይ በነገር ሁሉ ረድተህን ለዚህ ያበቃህን አንተን በነገር ሁሉ ከኛ ጋር ያለ እግዚአብሔር አንተ ነህ። እግዚአብሔር አንተ አዋቂ አምላክ ነህ። ነገርን ሁሉ የምትቆጣጠር አምላክ ነህ። አሌሉያ። ሁሉን የምትቆጣጠር አምላክ ለእኛ ቢገባንም ባይገባንም፣ አንተ ግን ሁሉን ትቆጣጠራል። ከአንተ ቁጥጥር ውጪ የሆነ አንዳችም ነገር የለም። ከአንተ እውቅና ውጪ የሆነ አንዳች ነገር የለም። እግዚአብሔር አምላክ ከአንተ ካንተ ኃይል ካንተ ችሎታ በላይ የሆነ አንዳችም ነገር የለም፣ እናምናለን። በዘመናት ውስጥ የማትለወጥ እግዚአብሔር፣ በዘመናት ውስጥ የማትቀየር እግዚአብሔር፣ የዘላለም አምላክ ሃሌሉያ።